ሰዎችን ብዙ ጊዜ የኢትዮጵያ እግር ኳስ ያላደገበትን ምክንያት ስንጠይቃቸው የተለያዩ ምክንያቶችን ይሰጣሉ። አንዳንዶች ታዳጊዎች ላይ በደንብ አድብተን አልሰራንም ይላሉ። አንዳንዶች የተጫዋቾችን ፊትነስ ላይ ችግር አለ ይላሉ። አንዳንዶች ታለንት አለን፣ ግን ታለንቶቻችን የሚታዩበት በቂ መድረክ አልተመቻቸም ይላሉ። እነዚህ ሁሉ ምክንያቶች ልክ ናቸው። ነገር ግን እነዚህን ሁሉ ምክንያቶች አቅፎ የሚይዝ አንድ ትልቅ ምክንያት አለ። እሱም እግር ኳሳችንን ማርኬት አድርገን መስራት አልቻለም። እግር ኳሱን ማርኬት አድርገን መስራት ብንችል ለተዘረዘሩ ችግሮች በሙሉ መፍትሄ ይዞ የሚመጣ ነገር ነው። እግር ኳሱን ማርኬት አድርገን ካልሰራን ደግሞ ጊዜያዊ ለውጦችን ልናይ እንችላለን እንጂ ዘላቂ ለውጥ በፍጹም ማየት አንችልም። ለምሳሌ ኢትዮጵያ ውስጥ ያሉ ትላልቅ ክለቦች ተጫዋቾችን ከዩ ፊፍቲን እና ከዩ ሰርቲን ጀምሮ መያዝ አለባቸው ይባላል። ነገር ግን ለምን ምን ሊጠቀሙ ይዛሉ? ታዳጊዎች ላይ መስራት ብዙ ኢንቨስትመንት ይጠይቃል። ኢንቨስት አድርገው ኢንቨስትመንታቸው እጥፍ ሆኖ ካልተመለሰ ደግሞ ኢንቨስት ለማድረግ በፍጹም ፍላጎት አይኖራቸውም። መንግስት ወይም ፌዴሬሽን አስገድዷቸው የታዳጊዎችን ቡድን ቢይዙ እራሱ በበቂ ሁኔታ ኢንቨስት አያደርጉበትም፣ ምን ደረሰ ብለውም አይገመግሙትም። ታዳጊዎች ላይ ኢንቨስት አድርገው ከሚሰሩ ይልቅ ሌላ ቡድን ላይ እየደመቀ ያለን አንድ ተጫዋች ቢያስፈርሙ ብዙ ገንዘቦችን ሴቭ ያደርጋሉ። ስለዚህ ታዳጊዎች ላይ የመስራት ጥቅሙ ምንድን ነው? ይሄ እግር ኳሳችንን ማርኬት አድርገን ለመስራታችን ይዞ የመጣው ችግር ነው። ለምሳሌ ክለቦች ብዙ ገንዘቦችን ኢንቨስት ያደርጋሉ። ኢንቨስት ያደረጉ ገንዘብ የሚመለስበት ሲስተም ግን የለም። አለማችን ላይ ያሉ ትላልቅ ክለቦችና አካዳሚዎች እንዴት ገንዘብ ጀነሬት እንደሚያደርጉ እኔ ስመገናናና ፓወርፉል የሆኑ ክለቦች እንደ ዩናይትድ፣ ማድሪድ እና ባርሳ ስማቸው ትልቅ ስለሆነና ብዙ ተመልካች ስላላቸው ከስፖንሰር ከብሮድካስቲንግ ከማሊያ ሽያጭ ከስታዲየም ትኬትና ከመሳሰሉት ብዙ ገንዘቦችን ያገኛሉ። እንደ ዶርትመንድ፣ አያክስ፣ ቤኔፊካና አንደርሊክት የመሳሰሉ ክለቦች ደግሞ ስማቸው ትልቅ ቢሆን እንኳን ተጫዋቾችን በመሸጥ የሚያገኙት ገንዘብ በጣም ብዙ ነው። ስለዚህ እንደ ማንቸስተር ዩናይትድና ሪያል ማድሪድ ያሉ ግዙፍ ብራንድ ያላቸው ክለቦች ያላቸውን ብራንድ ላለማጣት በትልቅ ደረጃ ፐርፎርም ማድረግ ይጠበቅባቸዋል። ስለዚህ ትላልቅ ስም ያላቸውን ተጫዋቾች ያስፈርማሉ። ዋንጫዎችን በማሸነፍ ከደጋፊዎቻቸው ጋር ያላቸውን ሪሌሽን ያጠናክራሉ። ለምሳሌ ማንቸስተር ዩናይትድ በዚህ ዓመት ከፕሪሚየር ሊጉ ቢወርድ ብዙ ገንዘቦችን ከብሮድካስቲንግ ካምፓኒዎች ከአዋዲ አዳሪ አካል እና ከስፖንሰሮች ያጣል። በዚህ ዓመት ራሱ ቻምፒዮንስ ሊግ ባለመሳተፉ ምክንያት አስር ሚሊዮን ፓውንድ ከስፖንሰሮች እንደሚያጣ ዴይሊ ሜል ገልጿል። ይሄ ሁሉም ክለቦች ከስፖንሰሮች ጋር ሲስማሙ ታሳቢ የሚያደርጉት ነው። ምክንያቱም ቻምፒዮንስ ሊግ ላይ የሚሳተፍ ክለብ ለስፖንሰሩ ተጨማሪ የመታያ መድረኮችን ያመጣለታል። ስለዚህ እነዚህ ትልቅ ብራንድ ያላቸው ክለቦች በከፍተኛ ደረጃ ፐርፎርም እያደረጉ መቆየት ለእነሱ ትልቅ ጥቅም እንዳለው ስለሚያውቁ ጥሩ አሰልጣኝ ያመጣሉ፣ ብዙ ሚሊዮን ብሮችን እየወጡም ትላልቅ ተጫዋቾችን ያስፈርማሉ። እንደ ዶርትመንድና አያክስ ያሉ ክለቦች ደግሞ ትልቅ ብራንድ ቢኖራቸው እንኳን ከማድሪድ ከባርሳና ማንቸስተር ዩናይትድ ከመሳሰሉ ክለቦች ጋር ያላቸውን የስታንዳርድ ልዩነት ያውቁታል። ትላልቅ ተጫዋቾችንም ይዘው ለመቆየት ይከብዳቸዋል። ምክንያቱም አብዛኞቹ ተጫዋቾች በማድሪድ፣ በባርሳ፣ በዩናይትድ እና አርሰናል በመሳሰሉ ክለቦች እንደሚፈለጉ እያወቁ ዶርትመንድና አያክስ የመቆየት ፍላጎት አይኖራቸውም፣ ወይም ደግሞ እንደ ፒኤስጂ የተጋነነ ደሞዝ ማቅረብ አይችሉም። ስለዚህ ተጫዋቾችን መሸጥ ለእነሱ ትልቅ የገቢ ምንጭ መሆን ይችላል ማለት ነው። ምክንያቱም ተጫዋች አሳደገው ቶፕ የሚባል ደረጃ ካደረሱት በብዙ ሚሊዮኖች ሊገዟቸው የሚፈልጉ ብዙ ክለቦች አሉ። ለምሳሌ ወደ ኋላ ተመለሰን የዶርትመንድን የቅርብ ጊዜ ታሪክ ብንመለከት ራሱ እነ ሃላንድ፣ ቤሊንጋም፣ ሎዋንዶስኪ እና ኦባማ ያንግ ከመሳሰሉ ተጫዋቾች ብዙ ሚሊዮን ብሮችን ማግኘት ችለዋል። ስለዚህ እነዚህ ሁሉም ክለቦች ኢንቨስት አድርገው የሚሰሩበት በቂ ምክንያት አላቸው። ይሄ ሲስተም ደግሞ እነሱም ብቻ ሳይሆን እታች ድረስ የተለያዩ አካላትን ይጠቅማል፣ የግል አካዳሚዎችንም ጨምሮ። ምክንያቱም በዚህ ማርኬት ውስጥ ታለንት ያለው ተጫዋች እንደ ዳይመንድ ነው የሚፈልገው። እንደ ራይት ቱ ዱሪምስ ያሉ አካዳሚዎች ደግሞ ተጫዋቾችን አሳድገው በብዙ ገንዘብ የሚሸጡበት የራሳቸው ሲስተም አላቸው። ብዙ ጊዜ እነዚህ አካዳሚዎች ተጫዋች ሲሸጡ በገንዘብ ተነጋግረው እዛው ተከፍሏቸው የለም፣ ከተጫዋቹ የወደፊት ሽያጭ ላይ በፐርሰንት ተነጋግረው ነው። ምክንያቱም የሚሸጡለት ክለብ ከነሱ የተሻለ ስምና እይታ ካለው ተጫዋቹን በብዙ ሚሊዮኖች ነው የሚሸጠው። ለምሳሌ ቤሊንጋም ከዶርትመንድ ወደ ማድሪድ ሲዘዋወር የቀድሞው ክለቡ ቢርሚንጋም አራት ሚሊዮን ማግኘት ችሏል። በዚህ ሲስተም እግር ኳሱ ላይ ያሉ አካላት በሙሉ በሰሩት ልክ ስለሚያገኙ እውቀታቸውን ገንዘባቸውንና ጊዜያቸውን ኢንቨስት ለማድረግ በቂ ፍላጎት ይኖራቸዋል። አሁን ወደ ኢትዮጵያ እንምጣ። ኢትዮጵያ ውስጥ እግር ኳሱን ማርኬት አድርገን ከመስራት አንጻር ከአውሮፓ ክለቦች ጋር ፍጹም ተቃራኒ ነን። የኢትዮጵያ ክለቦች ከመንግስት በጀት እየተቀበሉ ብዙ ገንዘቦችን እግር ኳስ ላይ ቢያፈሱበትም ኢንቨስትመንቱ የሚመለስበት ሲስተም ግን የለም። ስፖንሰሮች ራሳቸውን የሚያስተዋውቁበት መድረክ ስላልተዘጋጀላቸው ከስፖንሰሮች ጋር ያላቸው አጋርነት ያን ያህል የጠበቀ አይደለም። ከብሮድካስቲንግ ካምፓኒዎች ጋር ያላቸውን ግንኙነት እንደዚያው። ብሮድካስቲንግ ካምፓኒዎች ገንዘብ አፍሰው ወደ ማርኬቱ የሚገቡበት በቂ መድረክ አልተመቻቸላቸው። ከስታዲየም ትኬት ሽያጭም በቂ ገንዘብ ሊገኝ አይችልም። ምክንያቱም ክለቦች ራሳቸውን በበቂ ደረጃ ፕሮሞት አላደረጉም። እርግጥ ነው የስታዲየም ፋሲሊቲ ችግር አለ። ነገር ግን በዚህ ችግር ውስጥ ራሱ ከዚህ በላይ መስራት ይቻል ነበር። ወደ ተጫዋቾች ዝውውር ሲመጣ ደግሞ ኢትዮጵያ ውስጥ በአብዛኛው አንድ ተጫዋች ከአንድ ክለብ ወደ አንድ ክለብ የሚዘዋወረው ውሉን ሲጨርስ ነው። ስለዚህ እነዚህ ክለቦች እግር ኳሱ ላይ ኢንቨስት አድርገው የመስራት ፍላጎት ሊኖራቸው አይችልም። ይህ ችግር ታዳጊዎች ድረስ እንዳይሰሩ አድርጓል። የግል አካዳሚዎችም ተጫዋቾችን አሳድገው ከማስረከብ አልፎ የሚሸጡበት ሲስተም ስለሌለ ጊዜያቸውንና እውቀታቸውን አፍሰው በምላሹ ምንም አያገኙም። ምክንያቱም በዚህ በተበላሸ ሲስተም ታለንት እንደ ዳይመንድ አይታይም። የእነዚህ ችግሮች ሁሉ ዋነኛው ምክንያት እግር ኳሳችንም ማርኬት አድርገን መጠቀም አለመቻላችን ነው። በዚህ ምክንያት ብዙ ደጋፊ ያለው ሊግ ላይ የሚጫወቱ ተጫዋቾች ጥራት የወረደ ነው፣ ብሔራዊ ቡድናችንም ከስኬት እየራቀ ይሄዳል። ስለዚህ ስለ እግር ኳሱ እድገት ስናስም መጀመሪያ በዙሪያ ያሉ አካላት በምን መልኩ መጠቀም አለባቸው የሚለው መታሰብ አለበት። አሰልጣኞች ኳሊቲ ትሬኒንግ እንዲሰጡ፣ ተጫዋቾችም ከልጅነታቸው ጀምሮ ጥራት ያለው ስልጠና እንዲያገኙ፣ እንዲሁም የግል ፕሮጀክቶች በበቂ ሁኔታ ፋሲሊቲያቸውን እንዲያሟሉ እግር ኳሱ በደንብ ማርኬት ተደርጎ ሊሰራበት ይገባል። ያኔ ዘላቂ ለውጥ ማየት እንችላለን።